ሰላም ሰላም፣ እንደት ናችሁ? በእያላችሁ በል ነገር ስራው ነው አሸና ሸና እንደት ያላችሁ እሞኝላችኋለሁ። ቤች ስትጎንዶቸ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለዚህም እንግዲህ በትራንትና ሁለት ሚሊዮኖች ሲከታተሉት የነበረው የቲክቶክ ክሬቲቭ አዋርድና የሃይማኖት ብሽሽቅ ነው። እንደምታውቁት እኛ ሀገር እያንዳንዷ ጉዳይ እያንዳንዷ የመንደር አጀንዳ ሳትቀር ብሔርና ሃይማኖት ካልገባበት ውጤት አያመጣም። እንደምታውቁት ሁሉም ሰው በእውቀቱ በችሎታ መወዳደር ሰርቶ በእያንዳንዱ ነገር ላይ ለቅሶ ሃይማኖት፣ ብሄር፣ መንዶርተኝነት፣ ቲፎዞ፣ ግርግር የተለመደ ሆናል። በትራንትና ቲክቶክ ክሬቲቭ አዋርድ ላይ የታየውም ይሄ ነው። በብሩክ ኒውስ እና በሙሴ ሰሎሞን መካከል ተነስቶ የነበረው የሃይማኖት ግብግብና እሶጣ አገባ ሙሴ ሰሎሞን ወደ እስር ቤት ሲገባ ነበር የታጎሰው። ይህን ደግሞ አዶናይ ና ማስተዋል በትራንትና ዕለት ማሳረጊያውን እንግዲህ በፕሮቴስታንት እና በኦርቶዶክስ እምነት ተከታዮች መካከል በሚደረግ ብሽሽቅ ነው መዝጊያ ያደረጉት በብሽሽቅ እና በአገኛችሁት መድረክ የእናንተ መበሻሸቂ አይደለችም። ማርያም ማርያም፣ እናታችን ቅድስት ድንግል ማርያም የእናንተ መበሻሸቂ አይደለችም። በየጭፈራ ቤቱም፣ በየዳንስ ቤቱም፣ በየስብሰባም የእናንተ እልህ መወጣጫ ወይም ደግሞ ቲፎዞ ማሰባሰቢ አይደለችም። የኢየሱስ ክርስቶስ ስምም ሆነ የእመቤታችን የቅድስት ድንግል ማርያም በቃ አሁን እናንተ በእናቱና በልጅ መካከል ገብታችሁ በክርስቶስ ኢየሱስና በድንግል ማርያም መካከል ገብታችሁ ግርግር መፍጠራቸው ነው ፎከታሞች አምሩባቸውም እንዲ፣ ምን አይነት ህዝብ፣ ምን አይነት ኑሮ ውስጥ ነው ያለ ነው። ሁሉን ነገር ራሱ በመለኮታዊ ሀሳብ፣ በመንፈሳዊ ሀሳብ እንኳን ገብቶ ግሩፕ ፈጥሮ መቧቀስ ይፈልጋል። በመንፈስ በእናትና በልጅ ወዶ ፎቅደው ከእሷ ከተወለደው ከኢየሱስ ክርስቶስና በእናቱ መሃል ገብቶ ይህ ህዝብ ቲፎዞ ፈጥሮ ግብ ግብ ይፈልጋል እንዴ! መድኃኒታችን ኢየሱስ ክርስቶስና ማርያም እኮ ጠላቶች አይደሉም። እናትና ልጅ እከናቸ ስለዚህ ይሄ የእናንተ መቦሻሸቂያ ማርያም ማርያም አሉም ትላል። አታስመስል። እንኳን አንተ ቲክቶኮሮች እንኳን እኛ ቲክቶኮሮች የሚዲያ ውርጋጦች እኛ ቆርተን በጳጳሳቱም በኦስታዞችም በፓስታሮችም አላማር። መንፈሳዊ ነገር አታስመስለው። አስመሰ የመጨረሻ ጊዜ አስመሳች ሃይማኖት የለም እግዚአብሔርን ክዷል በሚባል አገር እ የሰው ልጅ እ አይተረድም። እኛ ግን ሃይማኖት የሉ መምሰል በየመድረኩ ተፍ ተፍ ተፍ፣ ግን አራጅነን ገዳይ ነን። የሰው ልጅ ደም እንደዋ ነው የምናፈሰው። አታስ መስሉ ሲያስጠላባቸው ብታይ እውነት፣ አይምሮ ያለው ሕሊና ያለው ሰው ከእናንተ ጋር እኮ መነጋገር እንኳን አይችልም እኮ ስታስጠሉ። አታስ መስሉ እንኳን እናንተ ቆርተ ትልልቅ የሃይማኖት አባቶች በብሔር ጉያ ስር ተወሽቀው የሚሰሩትን ነፍጥ ምንድን ነው ሸፍጥ እናቃልንኝ፣ አታስመስሉ። የማርያም ወዳጅ የማርያም ወዳጅ የቻ አይደለንም አብዛኛው ኦርቶዶክሳውያን የማርያም ጠላቶችንን ከትዕዛዝ ከፍቃዳ የወጣን ሰላም የለንም፣ ፍቁር የለንም፣ አንዱነት የለንም። ወንድም ወንድሙን አይወድም አያከብርም። እና እኛ እውነት የማርያም ልጆች ብንሆን የትግራይ ኦርቶዶክሳያን የአማራ ኦርቶዶክሳያን የኦሮሞ ኦርቶዶክሳያን ይተራረዳለን? አይተራረድም። በሃይማኖት አንድ ብንሆን እኮ ጥንብ የሆነ ዘረኝነት እንጥለው ነበር። ነገር ግን ከሃይማኖት ይልቅ ጥንብ የሆነን ዘረኝነት ይዘን ነው የምንተራረደው። የትግራይ ሙስሊሞች እና የአማራ ሙስሊሞች የሶማሌ የአፋር ሙስሊሞች የኦሮሚያ ሙስሊሞች አንድ ቢሆን እኮ ጥንብ የሆነ ዞረኝነትን ትተን በሃይማኖት አንድ እንሆናለን። በዞር አንጎዳደሉም ማለት ነው። አታስ መስሎ ሃይማኖት የእናንተ መበሻሸቂ አይደለም። እዛ በሌላ በሌላ በሌላ በሌላ ጉዳይ መበሻሸቅ መብታችሁ ነው። በለመዳችሁት ሁሉ ነገር ላይ ብሄር ይገባል። ሁሉ አናስመስል። እንኳን በኛ በዚህ በሚዲያ ላይ ባለ ነው ወረበለች ቀርቶ ሃይማኖታዊ ጉዳይ በፓስተሮችም በጳጳሶችም በውስጣሶችም አላማረም፣ አያምሩብንም። የውሸት ነው የውሸት ነው ስናስመስል ነው አናስ መስሉ በቃ እውነት እውነት ሃይማኖት ያለበት አገር ከሆነ ምንድን ነው በየመንደሩ የሚያተራርደን? ምንድን ነው የሚያጨፋጭፈን? ከዚህ በፊት ለዘመናት የፈሰሰው ደም አልበቃ ብሎ ለስንት መቶ ዓመት ነው የተራረደው ኢትዮጵያ ውስጥ ለስንት መቶ ዓመት እስንጎረ ንጎሮ፣ አገሪቱ በየጊዜው እየደቀቀች አንዳንድ አገር ላይ እኮ ገበሬ ማረስ እኮ አይችልም እኮ ሲያርስ እኮ የሰው አጽም ነው የሚወጣው። አታስመስሉ ማርያም ወዳጆች፣ ሁሉም አላህን የሚፈራ አላህን የሚፈራ የለም ክርስቶስን የሚፈራ ኢየሱስ ክርስቶስን የሚፈራ የለም። አታስመስሎም። የቱ ጋር ነው ሰላም ያለው? ሁን ሰው ዛሬ መውጫ መግቢያ ያጥቷል እኮ በየአቅጣጫ በየአቅጣጫ እኮ መውጫ መግቢያ መጥቷል፣ ጦፍቷል እኮ ዛሬ። በአሁኑ ሰዓት ላይ ግብፅ አልመጣችም፣ ከሱዳን እኮ አልመጣችም፣ ከሶማሊያም ጦርነት፣ ከኬንያም ጦርነት ውስጥ የለንም። እርስ በርስ ነ እየተጨፋጨፍን ነው ያለ እና ወይኒ ማስመሰል እንዴት እንደሚያቅሉ ሸልሽ እውነት አይሁር ያለ ሰው እንዶእንደ መሀላችሁ መገኘት ራስ ያደክማል። ዝም ብሎ መስማት እናንተ ነው መስማት ግራቀኝን ማየጥ ራስ ያደክማል። አታስመስል። ሙስሊም ሙስሊም ወንድሙን ቢወድ ኦርቶዶክስ ኦርቶዶክስ ወንድሙን ቢወድ ዞርኝነት ቆሻሻ ሰው በዘር ዘር እያለ ነው ዘር የትም ዓለም አለ ኢትዮጵያ ውስጥ ብርቅ አማራነት፣ ኦሮሞነት፣ ትግራይነት ብርቅ። በቃ ሊመለው የተመለኳል ኢትዮጵያ ውስጥ እኮ ከአምላክ በላይ ብሄር እየተመለከ ነው። እውነት ያ ስለዚህ አታስመስለ። እኔ ያናደደኝ እዛ ሹልማታቸው ምናምን አያገባኝም። ለምን የአልማዝ ጦር ቤዛ አትሸላለም ከፈለጋች። አንድ የተበሳበሰ ነገር ተበሳብሳል። እውነት ለመነጋገር አሁን የተወሰኑትን ብቻ ከዛ ላይ መርጦ ትናንትና፣ እዛ ቲክቶክ ክሪቲቭ አዋርድ ብሎ የተሰባሰቡት በሙሉ ቢታሰሩ አገርቱ ሰላም አትሆንም። ጥቂቶችን ያሉት እነሱን መረጥ መረጥ አድርገው

እዚህ ውስጥ ያላችሁ በሙሉ ጌታን ቀ ድፍረት እኮ ንቀት እኮ። ያም ቢሆን እግዚአብሔር አመሰግናለሁ፣ ድንግል ማርያም አመሰግናለሁ። ደስ ብለኛል። በቃ ወሬ ማሳጠር ማሳጠር እዚህ ወንጌል ለመስበክ አይደለም የተገኘ ቤተክርስቲያን። አይደለም መስኪድ አይደለም፣ ይሄ ቾርች አይደለም። ስለዚህ በልኩና በስርዓት መኖር ጉድ ነው። እናስ መስለ ወገኖች እየተዋወቅን እየተዋወቅን ማንተዋወቅ ለመምሰል ተዋወቀ ለመምሰል መሞከር የለብንም። ዓለምም ያውቃል ኃይማኖታችን ይወድሮስ እንደሆነ ለዘመናት የነበርነው የመጮፋጨፍ ነው። እንኳን ሃይማኖት አለኝ እንኳን እግዚአብሔር ፈራለው ከሚል ሰው ቆርተው ከሰለጠነ ህዝብ የማይጠበቅ እኮ የውልተ ፍጥፍ ኃይማኖተኛ ንጹህ፣ ንጹህ የዋህ ለመምሰል የሚደረግ ጥረት ነው። እንኳን በእናንተ አልኳቸው በትልልቅ ሃይማኖት አባቶችም አላማርም ጉዳይ

እሰጥ አገባ ንትርክም ጭቁጭቅ አያስፈልግም። መታረም ያለበት ነገር አለ፣ ማስተካከል ያለበት ነገር አለ። ይህን ነገር ደግመን ደጋግመን አይቶን አስተካክለን ነገሮችን መስመር ያስያዝ ነው ይሻላል። ይሄ ማስመሰል ምንም አይጠቅም። እያንዳንዱ ነገር ለእንዴት ሰው ብሔርን ያስገባል፣ እያንዳንዱ ነገር ለእንዴት ሃይማኖቱ ያስገባል። እያንዳንዱ ጉዳይ እኮ ነው በቃ። እያንዳንዱ ጉዳይ ለምን ጭንቅላታችን ስለማይሰራል ይሰራል። የወርቅ መንገድ የሆነውን ሃይማኖት እንኳን ኢትዮጵያ ውስጥ የጠላትነት የብሽሽቅ የመገዳድያ መንገድ ነው ያደረግም። ተው፣ ሌላውን ተው፣ ፖለቲካውን ተው፣ ምንም ተው፣ ምንም ተው፣ ሁሉንም ተው እና ሃይማኖት እንኳን እንኳን አገሩን አይደለም ዓለምን ሊያስማማና ሊያስታርቅ የሚገባ ሃይማኖት እንኳን ኢትዮጵያ ውስጥ የብሽሽቅና የጥላቻ በተለይ ደግሞ በኦርቶዶክስና ንጤ በጴንጤ ወይም ደግሞ በፕሮቴስታንት እምነት ተከታዮች መካከል ያለው መበሻሸቅ የመጮረሻ አቅሎሽ አቅላሽላሽ ደረጃ ላይ ደርሷል። አንዳችሁ ብትቶ ምን ችግራል? ወይ ኦርቶዶክሶቹ ብትቶ ወይ ሁለታችሁ ብትቶ ወይ ጴንጤቹ ብትቶ እንደው ባገኛችት መድረቅ። ይሄ እኮ ሃይማኖቱ፣ ሃይማኖታችን ቀፎ መሆኑን እኮ ነው የሚያሳይ ቀፎ ባዶ ሆነን እኮ ውስጣችን እና ያሳዝናል፣ ያሳፈራል። ይሄን ያሰው ሀሳብ ሲሞቻችን ላይ ቃርቅ ሼር አድርገ ወዳቻለ ይሞቻችን